ካል ጉዳተኞች ቀን በፓናሉ ተከበረ። ዳር 192018 2018 ዓ.ም ምረት በአግብራ በየረሶብ አስተዳደር በዳሃና ወረዳ የዳሃና ወረዳ እና ያምዶር ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ጽፈት ቤት በጋራ በመሆን የ2018 ዓ.ም ምረት የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ተኛ ጊዜ በሀገራችን ለ33ተኛ ጊዜ አካል ጉዳተኝነት የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል በአምድ ወርቅ ከተማ በደማቅ ሁኔታ በፓናል ውይይት ተከበረ። በውይይቱም ተሳታፊዎች እንዲህ ሲሉ ሀሳባቸውን ገልጸዋል። ነገር ግን ይህን በዓል ደግሞ ስናከብር ደግሞ በመደጋገብ በመተባበር አይዟችን እንለ ማህበረሰብ የሚለን መንግስት ያስፈልጋል እና ወደፊትም መቀጠል አለባቸው። ስለ አካል ጉዳተኞች እርግጥ ማህበረሰቡ እንዲስተካከል እንዲለወጥ ከኛው ከራሳችን የምንሰራው አመራሩ መለወጥ አለበት መቀየር አለበት ብዬ ነው። የተማረ አካል ከታች ወረድ ብሎ እንደዚህ ብታደርግ እንደዚህ ይሻላል እህ አቅጣጫ በመስጠት በኩል ማስተካከል ይጠበቅበታል ብዬ ነው ማስብ። ይህም በዓል በማክበራችሁ እኛ አጠገብ ስለሆናችሁ ከልብ ነው የምናመሰግነው። በዚህ በዓል አከባበር ተማሪዎች ተማሪዎችን፣ ማህበረሰብ፣ ሌሎች ሌሎችንም ያካተተ ነበር። ያው እንግዲህ አንዳንድ የጎደሉ ቁሳቁሶች አሉ የትምህርት ማቴሪያል ያለች እነዚህን አሁን በወረዳ ደረጃ በትምህርት ቤት ደረጃ ማሟላት አይቻለም። ምክንያቱም ከበጀት አንፃር አነስተኛ ስለሆነ እነሱ ደግሞ የሚጠይቁት ከባድ በጀትም ስለሚጠይቁ ማለት ስለዚህ እነዚህ በመንግስት ደረጃ ብቻ ሳይሆን የሟሉ የሚችሉት እንደ ሴቤሉ አጋድ ድርጅቶች፣ ሌሎችም አጋድ ድርጅቶች እጃቸውን ጣልቃ በማስገባት ድጋፍ ቢያደርጉ ለማድረግ ያሉን አሁን አንዳንድ ማቴሪያሎች እነዛ ለአንዳንድ ተማሪዎች ነው። ምክንያቱም የመጡት አሁን ለምሳሌ ሄሪንግ ሄድ ማየት እንችላለን። እሱ አሁን አንድ ነው የለን ግን ክፍል ውስጥ በጣም ብዙ መስማት ሳናቸው ተማሪዎች አሉ። ስለዚህ ያንን እንኳ ለማድረግ አንድ ተማሪዎች ነው መጠቀም የሚችለው። ስለዚህ ይህን ይህን ከዛ ውጭ ግንባታዎች ግንባታዎችን ስናይ ያን ያክል አይደለም። ስለዚህ የግንባታ ጥረትም ስላለ የግንባታ ጥረትም ሌሎች ረጅ ድርጅቶች ካሉ እነሱንም ግንባታ ቢደረግላቸው ከዛው አካል ጉዳተኞች ተማሪዎችን ከመደገፍ አንፃር ሌሎች እንጆች ድርጅቶች የመደገፍ አንፃር ቢደረግ ከጋሬ ባላች ያው ዓለም አቀፋው የአካል ጉዳተኞች በዓል ያ ማለት ያው ህዳር ሃያ አራት ዓለም አቀፍ የአካል ጉዳተኞች ቀን ያው በዓለምና በአገር አቀፍ ደረጃ በድምቀት ይከበራል። በዋናነት ግን አካልዲቶኞች መብታችና ጥቅማቸው እንዲከበሩ ሲባል ከመንግስት እና ድርጅቶች እንዲሁም ማረጋገጥ ይጠበቃል አኳያ ትራና ስልጠና ላይ በሚመለከት እንደ ማንኛውም ማህበረሰብ የጥራ ሲፈጠር አካል ውገቱን ያካተተ መሆን መቻል አለበት። ይሄ ያው የሚያስፈልጋቸው የድጋፉ የብድር እንዲሁም ሌሎችም አገልግሎት እንዲያገኙ ማድረግ አለበት። በሌላ በኩል ደግሞ ያው ብቻም አይደለም። ያው እያንዳንዱ ተቋማት የሚጠበቀው ተግባራት የራት የሻለ መመሪያ የወጣ ደንብ በመመሪያ ቁጥር 42 2012 ያው በወጣው መተረት እነቱ ተፈጻሚ ለማድረግ አለበት። ያንዳንዱ ተቋማት የአካል ጉዳተኝነት ተካቶ ትግበራ በአካል ጉዳተኛ ፎካል ፐርሰን አማካኝነት እንዲያካትቱና ክትትል ማድረግ የምን ነገር እቱን ያው የተወጥራው ትኩረት ጉዳይ መጥራት ይጣጣል ማለት ያደረግ ነው። ያለው ውይይት ዓለም አቀፍ የአካል ጉዳተኞችን ቀን ማክበርን አስመልክቶ ነው። እንግዲህ የዓለም አቀፍ የአካል ጉዳተኞች ቀን ህዳር 24 ቀን በየአመቱ የሚከበር በዓል ነው። በዚህ አመትም በተመሳሳይ በዓሉን አስመልክቶ ታሳቢ አድርገን እያከበርን እንገኛለን። ከአላማዎቹ ውስጥ የተወሰኑትን ብናነሳ የአካል ጉዳተኞችን መብትና ክብር ለማስጠበቅ ነው የመጀመሪያው ሊሆን የሚችለው ምክንያቱም አካል ጉዳተኞች እንደማንኛውም ማህበረሰብ የሚችሉና ሰው ሆነው የተፈጠሩ የአንድ የማህበረሰብ ክፍል እንደመሆናቸው መጠን የእነሱን መብት ማስጠበቅ ክብራቸውን ማስጠበቅ የግድ ይሆናል ማለት ነው አንዱና ዋናው የበዓሉ መከበር አላማ ይህ ነው ሊሆን የሚገባው ብዬ አስባለሁኝ በተጨማሪም አካል ጉዳተኞችን ያካተተ ህግና ማዕቀፍ ወጥቶ እያንዳንዱ ተቋምና የሚመለከተው ማህበረሰብ አካቶና እነዚህን አካላት ይዞ ይሰራ እንደሚገባው ይታወቃል። ይህንንም ታሳቢ አድርጎ ነው እንግዲህ ዋናው የበዓሉ ዓላማ የሆነው አንዱ ይሄ ነው ማለት ነው። በቀጣይም ደግሞ ዋናው ዓላማቸው ብለን የምናስበው ከምናስበው ነጥብ ውስጥ አንዱ የአካል ጉዳተኞችን ችግር አጉልቶ ለማሳየት ነው። ምክንያቱም አካል ጉዳተኞች እንግዲህ እጅግ ብዙ ባለፉት ዓመታት እጅግ ብዙ በደሎች፣ ግፎች እየተፈጸመባቸው አድሎ፣ መገለል የተፈጸመባቸው የኖሩ የማህበረሰብ ክፍሎች ናቸው። ይህንንም ለማስቆምና ችግራቸውን አጉልቶ ለማሳየት በዓሉ እንዲከበር ዋና ማለት ነው። ትብብርና ቅንጅትን ለማሳደግ። ምክንያቱም አካል ጉዳተኞችን ችግሮቻቸውን ለመፍታት የግድ እያንዳንዱ አካል በትብብርና በቅንጅት መስራት አለበት። መንግስታዊ የሆኑ ተቋማት፣ መንግስታዊ ያልሆኑ ድርጅቶች፣ ሌላውም ማህበረሰብ እያንዳንዱ እነዚህ ሰዎች የሁሉም የማህበረሰብ ክፍል ምንድን ናቸው? ሀሳብ ናቸው። ሁሉም የማህበረሰብ ክፍል እነሱን መሰረት አድርጎና ደግፎ ሊሰራ ይገባዋል። በተጨማሪም የአካል ጉዳተኞችን አስተዋጽኦና ስኬት እውቅና ለመስጠት ነው። ምክንያቱም አካል ጉዳተኞች ምንም እንኳን የአካል ጉዳት ቢኖርባቸውም እያንዳንዱን ተግባር ይሰራሉ፣ ይፈጽማሉ። ከነሱ ውስጥ ለሀገር ጠቃሚ የሆነ ለአካባቢ ጠቃሚ የሆነ ብዙ እውቀትና ታለንት ያላቸው የአካል ጉዳተኞች እንዳሉ ግልጽ ነው። የእነሱን አስተዋጽኦ ጭምር አጉልቶ ለማውጣት እና ለማስፋት በዓሉ ዋነኛ አላማው ነው ማለት ነው። ሁሉም አካል ይህንን ወስዶ ተግባርና ኃላፊነቱን ቢወጣ እና እነዚህን አካል ጉዳተኞች በጋራ ተባብረን ወደ ተሻለ ሕይወት ከጥገኝነት እንዲወጡ የተሻለ ሕይወት እንዲኖራቸው የምናደርግበት መንገድ እንዲኖር ለሁሉም አካላት መልእክት ማስተላለፍ ፈልጋለን።